ዛሬ ጣፋጭ የሆነ ፈጢራ እንዴት እንደምታዘጋጁ አሳያችኋለሁ። ይህን ፈጢራ ለቁርስ እንዲሁም ለመክሰስ መጠቀም ትችላላችሁ። ፈጢራውን ለማዘጋጀት በዋነኝነት ዱቄትና እንቁላል እንጠቀማለን። ዛሬ የማሳያችሁ የፈጢራ ልኬት ለሁለት ሰው በቂ ሲሆን ነገር ግን እናንተ በዛ አርጋችሁ መጠቀም ከፈለጋችሁ የግብዓት መጠኑን ከፍ ማድረግ ይኖርባችኋል። አስቀድማችሁ አንድ እንቁላል ትንሽ ጨውና ሁለት የሾርባ ማንኪያ ወተት አድርጋችሁ በደንብ ትቀላቅሉታላችሁ። እንቁላሉ ሲጠበስ ቆንጆ ሆኖ እንዲጠበስላችሁ አረፋ እስኪያወጣ ድረስ ሹካው በደንብ መምታት ይኖርባቸዋል። አሁን ደግሞ የፈጢራውን ሊጥ እናዘጋጃለን። የፈጢራውን ሊጥ ለማዘጋጀት አንድ ኩባያ ፉርኖ ዱቄት፣ አንድ የቡና ማንኪያ ጨው፣ ግማሽ የቡና ማንኪያ ቤኪንግ ፓውደር እና አንድ የሾርባ ማንኪያ ዘይት ታደርጉና በሹካ በሚገባ ትቀላቀሉታላችሁ። አሁን ግማሽ ኩባያ ውሃ ታደርጉና በእጃችሁ ከማቡካታችሁ በፊት በሹካው እርስ በራሱ ታያይዙታላችሁ። እዚህ ጋር እንደ ማስታወሻ መጠቀም ያለባችሁ ውሃ ሙቅ ውሃ መሆን አለበት። ሙቅ ውሃ የምትጠቀሙ ከሆነ ሊጡ ዘና ከማለቱ በተጨማሪ ለስለስ አድርጎ ለማቡካት ይቀላችኋል። ውሃውንም በአንዴ ከመጨመር ይልቅ ትንሽ ትንሽ እየጨመራችሁ ካያያዛችሁት በኋላ እጃችሁን በመጠቀም ሙሉ ለሙሉ መቀላቀል ትችላላችሁ። ሊጡን በሚገባ ለማብካት እንዲመቻችሁ የማብሰያ ጠረጴዛችሁ ላይ ትንሽ ዱቄት ትነሰንሱና ሊጡን ገልብጣችሁ ቢያንስ ለአስር ደቂቃ በደንብ ታቦኩታላችሁ። ሊጡን በሚገባ ካቦካችሁት በኋላ ላይ ቆንጆ ሆኖ ከመብሰሉ በተጨማሪ ለመዳመጥ ብዙ አትቸገሩም። የመለኛ ቪዲዮዎች በጣም እየፈጠኑ ለመረዳት ለተቸገራችሁ የመለኛ ተመልካቾች የፌስቡክ ገጻችን ላይ ሰፋ ያለ ገለጻ የተሰጠባቸውን ቪዲዮዎች ማዘጋጀትና መልቀቅ ጀምረናል። የፌስቡክ ገጻችንን ላትተቀላቀላችሁ መለኛ በሚል የመጠቀሚያ ስም ታገኙናላችሁ። ሊጡን ለ10 ደቂቃ በሚገባ ከቦካችሁት በኋላ ከ15 እስከ 20 ደቂቃ ያህል ከድናችሁ ታሳርፉታላችሁ። ሊጡ ካረፈ በኋላ ለሁለት ሰነጥቁትና አራት ማዕዘን ቅርጻስ ይዛችሁ ትዳምጡታላችሁ። ለመዳመጥ ልክ ምስሉ ላይ በምትመለከቱት መሰረት ወደ መሃል ተሰበስቡና የኳስ ቅርጽ ታስይዙታላችሁ። የኳስ ቅርጹን ከያዘላችሁ በኋላ ምስሉ ላይ ባያችሁት መሰረት ወደ መሀል ሰብሰብ ባርጋችሁ አራት ማዕዘን ቅርጽ ታስይዙታላችሁ። ሊጡ ከጠረጴዛው ጋር እንዳይጠባበቅባችሁ ትንሽ ዱቄት ከስር መነስነስ ይኖርባችኋል። ሊጡን ቆንጆ አድርጎ ለመዳመጥ ልክኔ እንደምጠቀመው የእንጨት መዳመጫ መጠቀም ትችላላችሁ። የእንጨት መዳመጫውም ከሊጡ ጋር እንዳይጠበቅባችሁ የተወሰነ ዱቄት መነስነስ ይኖርባችኋል። ምስሉ ላይ የምትመለከቱት የእንጨት መዳመጫ በቤት ውስጥ ከሌላችሁ ተለቅ ያለ የጠርሙስ ብልቃጥ መጠቀም ትችላላችሁ። መጠቀም ያለባችሁ የጠርሙስ ብልቃጥ ጠፍጣፋና ምንም አይነት ጥበብ የሌለው መሆን አለበት። ምስሉ ላይ በምትመለከቱት መሰረት በስሱ አራት ማዕዘን ቅርጻ ሲይዛችሁ ሊጡን ከዳመጣችሁ በኋላ የምግብ ብሩሽ በመጠቀም ሊጡን በደንብ አርጋችሁ ዘይት ትለውሱት አላችሁ። ከዘይቱ በተጨማሪ የገበታ ቂቤ አቅልጣችሁ ከላይ መቀባት ትችላላችሁ። ነገር ግን የምትቀቡት ቂቤ ፈጽሞ ትኩስ መሆን የለበትም ቂቢያውን ካቀለጣችሁት በኋላ አቀዝቅዛችሁ ሊጡን መለወስ ይኖርባችኋል። ሊጡን ዘይቱን ከቀባችሁ በኋላ ምስሉ ላይ በምትመለከቱት መሰረት በቀጭኑ ትጠቀልሉታላችሁ። ሊጡን በቀጭኑ ከጠቀለላችሁት በኋላ መልሳችሁ ክብ ቅርጽ አስይዛችሁ ትጠቀልሉታላችሁ። ሁለተኛውንም ቂጣ ልክ መጀመሪያ ባሳየዋችሁ መሰረት አራት ማዕዘን ቅርጽ አስይዛችሁ ትዳምጡትና ዘይት ለውሳችሁ ትጠቀልሉታላችሁ። እዚህ ጋ ሊጡን ከፈለጋችሁ ክብ ቅርጽ እንዲሁም የተለያዩ አይነት ቅርጾችን እያስያዛችሁ ማዘጋጀት ትችላላችሁ። ከእናንተ የሚጠበቀው ከእናንተ የሚጠበቀው የሁለቱንም ቂጣ ልኬት እኩል ማድረግ ብቻ ነው። ሊጡን የመዳመጥ ልምዱ ከሌላችሁ እንዲሁም ፈጢራን ለመጀመሪያ ጊዜ እያዘጋጃችሁት ከሆነ የሊጦቹ ልኬት እኩል እንዲመጣላችሁ ቢላ በመጠቀም እኩል ቅርጽ ማስያዝ ትችላላችሁ። በተጨማሪ እዚህ ጋር የምታዘጋጁት የቂጣ ልኬት በጣም ቀጭን መሆን አለበት። ካወፈራችሁት ለመብሰል ከፍ ያለ ደቂቃ ይፈጅበታል። ሁለቱንም ሊጥ ባሳየዋችሁ መሰረት ዳምጣችሁ ጠቅልላችሁ ካዘጋጃችሁ በኋላ ቢያንስ ለ10 ደቂቃ ያህል ታሳርፉታላችሁ። ይህም ሊጡ ዘና እንዲልና መልሳችሁ ስዳምጡት የፈለጋችሁትን አይነት ቅርጽ በቀላሉ ለማስያዝ ያግዛችኋል። አሁን አንድ ያዘጋጃችሁትን ሊጥ ታወጡና ሌላኛው እንዳይደርቅ ከድናችሁ ታስቀምጡታላችሁ። ሊጡ ከጠረጴዛው ጋር እንዳይጣበቅባችሁ ልክ እንደ መጀመሪያው ዱቄት ጠረጴዛችሁ ላይ ትነሰንሳላችሁ። ዱቄቱን ከነሰነሳችሁ በኋላ በክብ የተዘጋጀውን ሊጥ ልክ ምስሉ ላይ በምትመለከቱት መሰረት አራት ማዕዘን ቅርጽ ታስይዙታላችሁ። አራት ማዕዘኑን ቅርጽ ካስያዛችሁ በኋላ በመዳመጫው ብዙ ጉልበት ሳትጠቀሙ ቅርጹን ይዞ እንዲሄድ ቀስ እያላችሁ ትዳምጡታላችሁ። የምትፈልጉትን አይነት ቅርጽ ከያዘላችሁ በኋላ ኃይል ተጠቅማችሁ በቀጭኑ ትዳምጡታላችሁ። ተዳመጣችሁት በኋላ ልክ ምስሉ ላይ በምትመለከቱት መሰረት ተጠንቅቃችሁ ተነሱትና ያልተዳመጠውን ሊጥ ደግሞ ትዳምጡታ አላችሁ ዳምጣችሁ ያዘጋጃችሁትን ሊጥ ቅዝቃዜ ስቦ ከጠረጴዛው ጋር እንዳይጣበቅባችሁ ስታስቀምጡ አስቀድማችሁ ዱቄት ነስነሳችሁ ማስቀመጥ ይኖርባችኋል። አጥፋችሁ የምታስቀምጡ ከሆነ ደግሞ ከላይ ሊጡን ዱቄት ነስነሳችሁ ማጠፍ ይኖርባችኋል። ሁለተኛውን ቂጣ ልክ እንደ መጀመሪያው በተመሳሳይ ልኬት ከዳመጣችሁ በኋላ መዳመጫችሁን በደንብ በጨርቅ ጠርጋችሁ ታስቀምጣላችሁ። መዳመጫችሁን በውሃ የምታጥቡት ከሆነ እርጥበቱ በሚገባ መድረቁን እርግጠኛ መሆን ይኖርባችኋል። አሁን መጥበሻችሁ ላይ ትንሽ ዘይትና ግማሽ የሾርባ ማንኪያ የገበታ ቂቤ ታግላላችሁ። ፈጢራውን ለማዘጋጀት መጥበሻ እንዲሁም እንጀራ ምጣድ መጠቀም ትችላላችሁ። ሊጡን ከመጣዳችሁ በፊት አስቀድማችሁ ምድጃችሁ በደንብ መጋሉን እርግጠኛ መሆን ይኖርባችኋል። ምጣዳችሁ በሚገባ ከጋለላችሁ በኋላ ልክ ምስሉ ላይ በምትመለከቱት መሰረት ቂጣውን ትጥዱታ አላችሁ እኔ ቂጣውን ለመጣድ እንዲመቸኝ ለሁለት አጥፌ ጥጄዋለሁ። ለሁለት ስታጥፉት ግን አንድ መሸወድ የሌለባችሁ ነገር አስቀድማችሁ ዱቄት መነስነስ ይኖርባችኋል። ዱቄት ካልነሰነሳችሁበት እርስ በራሱ ተጣብቆ ለማለያየት ትንሽ አዳጋች ይሆንባችኋል። እርስ በራሱ ተጣብቆ አልለያይ ካላችሁ መልሳችሁ መዳመጥ ትችላላችሁ። ታዲያ ይህን ማድረግ የምትችሉት መጥበሻው ላይ ከመጣዳችሁ በፊት መሆን አለበት። የምታዘጋጁት የፈጢራ ቂጣ በደንብ እንዲጠበስላችሁና ከስር ቀለሙ እንዲያምርላችሁ መሃል መሃል ላይ የገበታ ቂቤ ወይም ዘይት ምጣዱን እየቀባችሁት ሊጡን ማዘዋወር ይኖርባችኋል። ሊጡ ወርቃማ ቀለም ይዞ ከተጠበሰላችሁ በኋላ በአንድ በኩል ብቻ አብስላችሁ ታወርዱታላችሁ። እዚህ ጋር ዛሬ የማሳያችሁን የፈጢራ አሰራር መንገድ የምትጠቀሙ ከሆነ የመጀመሪያውን ሊጥ ማብሰል ያለባችሁ በአንድ በኩል ብቻ ነው። ሁለተኛውን ደግሞ በኋላ ላይ መልሳችሁ ታበስሉታላችሁ። አሁን ልክ እንደ መጀመሪያው ምጣዳችሁ ላይ ዘይትና ቂቤ ታግሉና ሁለተኛውን ቂጣ ትጨምራላችሁ። ቂጣውን ስትጨምሩት ልክ እንደ መጀመሪያው አጥፋችሁ የምትጨምሩት ከሆነ እንዳትቃጠሉ ተጠንቅቃችሁ መለየት ይኖርባችኋል። ሙቀት ሲያገኝ የመብሰል አቅሙ በጣም ፈጣን ስለሆነ ሊጡን ለመዘርጋት እጃችሁም አብሮ መፍጠን ይኖርበታል። ልክ እንደ መጀመሪያው ቂጣ ቆንጆ ሆኖ እንዲበስልላችሁ ከጎን የገበታ ቂቤና ዘይት እየለወሳችሁ ሊጡን ማዟዟር ይኖርባችኋል። ሊጡ ቆንጆ ሆኖ እየበሰለላችሁ ሲመጣ ከላይ አየር እየያዘ ይመጣል። አሁን አየሩን በሹካ ታፈነዱትና ከላይ መታችሁ ያዘጋጃችሁትን እንቁላል ተጠንቅቃችሁ ትጨምራላችሁ። እንቁላሉን ከጨመራችሁ በኋላ በሹካው በደንብ ታዳርሱት አላችሁ። እንቁላሉን ጨምራችሁ ለሁለት ደቂቃ ያህል ከጠበሳችሁት በኋላ መጀመሪያ ጠብሳችሁ ያዘጋጃችሁትን ቂጣ ከላይ ትደርቡበታላችሁ። እዚህ ጋ አንድ መዘንጋት እንዲሁም መሳሳት የሌለባችሁ ነገር ሊጡን ከላይ ስደርቡት በበሰለው በኩል ብቻ መሆን አለበት። ባልበሰለው በኩል ከለጠፋችሁት ያልበሰለ ፈጢራ ይሆንባችኋል። ሁለተኛውን ቂጣ ከላይ ካነጠፋችሁት በኋላ ተጠንቅቃችሁ ልክ ምስሉ ላይ በምትመለከቱት መሰረት ትገለብጡታላችሁ። ከስር የሚገኘው ቂጣ በደንብ እንዲበስልላችሁና ወርቃማ ቀለም እንዲይዝ ከጎን የገበታ ቂቤ ያርጋችሁ ሊጡን ልክ እንደመጀመሪያው ታዛዙሩታላችሁ። በተጨማሪ የላይኛው እንዳይደርቅባችሁ የምግብ ብሩሽ በመጠቀም ቅባቱን መለወስ ይኖርባችኋል። ሊጡን ገልብጣችሁ ለተወሰነ ደቂቃ ካበሰላችሁት በኋላ ፈጢራውን ቀስ ብላችሁ ታወርዱታላችሁ። መብሰል አለመብሰሉን መለየት ከፈለጋችሁ ትንሽ ከፍ እያረጋችሁ መመልከት ይኖርባችኋል። አሁን ፈጢራችን ዝግጁ ሆኗል። አሳምረን ደግሞ እናቀርባለን። አራት ማዕዘን ፈጢራ የምታዘጋጁ ከሆነ የምታቀርቡበት ዕቃ አራት ማዕዘን ቢሆን የተሻለ ይሆናል። ክብ ፈጢራ የምታዘጋጁ ከሆነ ደግሞ በክብ ዕቃ ማቅረብ ይኖርባችኋል። ከፈጢራው ጋር እንደ ማባያ እንዲሆናችሁ ወለላ ማር ማቅረብ ይኖርባችኋል። በቤት ውስጥ ያላችሁ ወለላ ማር ካልሆነ ያዘጋጃችሁት ፈጢራ ሳይቀዘቅዝባችሁ ማሩን ከላይ ጨምራችሁ መለወስ ትችላላችሁ። ማሩ በፈጢራው ሙቀት ስለሚቀልጥላችሁ ልክ እንደ ወለላው ማር ሙሉ ፈጢራው ጋር ይዳረስላችኋል። ፈጢራ እንግዲህ እንዲህ ነው የሚዘጋጀው። ሁላችሁም በየቤታችሁ እንደምትሞክሩት ተስፋ እናደርጋለን። በመለኛ ገጽ ሌላ እንድናሳያችሁ የምትፈልጉት ማንኛውም የምግብ እንዲሁም የመጠጥ አይነት ካለ እንደ ተለመደው አስተያየት መጻፊያው ላይ ጻፉልን። የዛሬውን ቪዲዮ ስለተከታተላችሁ ከልብ እናመሰግናለን።